የኢትዮጵያ መንግስት የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት የአንድ ዓመት ብሔራዊ አገልግሎት ፕሮግራም እንዲያጠናቅቁ እንደሚፈልግ የትምህርት ሚኒስትሩ ብርሃኑ ነጋ አስታወቁ። ውጥኑ ተማሪዎች ተግባራዊ ልምድ እያገኙ በክልሎች የግዴታ አገልግሎት እንዲሰጡ ለማድረግ ያለመ ነው። ሚኒስቴሩ የኢትዮጵያ ዩኒቨርሲቲ አገልግሎት ብሎ ይጠራዋል። ሆኖም የመክፈቻው የጊዜ ሰሌዳ እርግጠኛ አይደለም። ሚኒስትሩ ብርሃኑ ነጋ በሚቀጥለው ዓመት ወይም በ2019 የኢትዮጵያ ዘመን አቆጣጠር ሊጀመር እንደሚችል ተናግረዋል። እቅዱን ይፋ ያደረገው በዚህ ሳምንት ለፓርላማው ቋሚ ኮሚቴ የስራ አፈጻጸም ሪፖርት ባቀረበበት ወቅት ነው። ቲክቫህ የተባለ የኢትዮጵያ የማህበራዊ ሚዲያ የዜና ምንጭ እንደዘገበው ፕሮፌሰር ብርሃኑ በዚህ አመት ማስተዳደር ከቻልን እና በሚቀጥለው አመት መተግበር ከጀመርን ጥሩ ነው፣ ካልሆነ ግን በእርግጠኝነት በ2019 በኢትዮጵያ የቀን መቁጠሪያ እንጀምራለን ብለዋል። ከ1970ዎቹ በፊት የኢትዮጵያ አብዮት መርሃ ግብሮችን በማጣቀስ የሶስተኛ ዓመት የዩኒቨርሲቲ ተማሪዎች ለአንድ ዓመት አገልግሎት ለክፍለ ሀገር እንዲሰጡ ይጠበቅባቸው ነበር። ተግባራዊ ልምድ እያገኙ ለትምህርታቸው የገንዘብ ድጋፍ ለተደረገላቸው ብሔርተኞች በመስጠት ፕሮግራሙ ከሥራ ልምምድ ጋር ተመሳሳይ ነው። መንግስት መሰረታዊ ወጪዎችን የሚሸፍን ሲሆን ዓላማውም ተማሪዎች ወደ አራተኛ ዓመት ትምህርታቸው ከመጨመራቸው በፊት ብስለትን እና ማህበረሰቡን ግንዛቤ ማስጨበጥ ነው። በአራት ዓመት ፕሮግራሞች የተመዘገቡ ተማሪዎች አገልግሎቱን የሚያከናውኑት ከሶስተኛ ዓመታቸው በኋላ ሲሆን፣ በአምስት ዓመት ፕሮግራሞች ውስጥ ያሉት ደግሞ ከአራተኛ ዓመታቸው በኋላ አገልግሎቱን ያደርጋሉ። ሚኒስቴሩ በሁለት ዓመት ጊዜ ውስጥ መርሃ ግብሩ እንደሚጀመር እርግጠኛ ነው። ነገር ግን በሁለት ክልሎች እየተካሄደ ባለው የእርስ በርስ ጦርነትና በከፋ የጸጥታ ችግር በተለይም በኦሮሚያ ውስጥ በመኖሩ ምክንያት አፈጻጸሙ አጠያቂ ሆኖ ቆይቷል። በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ዩኒቨርሲቲዎች የአመጽ የጎሳ ብሔርተኝነት መናኸሪያ ሆነዋል። በክልሎች መካከል በሚደረጉ ጉዞዎች ላይ የሚፈጸሙ አፈናዎች እየተበራከቱ ሲሆን ተማሪዎች የተገደሉባቸው በርካታ አጋጣሚዎች ነበሩ። በግቢው ውስጥም ሆነ ከውጪ ቦርኪና ቢያንስ ሁለት ጉዳዮችን ዘግቧል። እነዚህ ጉዳዮች በኦሮሚያ ውስጥ በጣም አሳሳቢ ናቸው።